ሰላም ጤና ይስጥልን። በያላችሁበት እንዴት አላችሁ? የተከበራችሁ ተመልካቾቻችን የቅዳሜ የእንግዳ ሰዓታችን ላይ ተገናኘን። ዛሬና ነገ በመዲናችን አዲስ አበባ ማለትም የካቲት 29ና ሰላሳ ልዩ የሆነ የአምልኮ መርሃ ግብር መኖሩን ተከትሎ ይህንን መነሻ አድርገን ከዘማሪ አቤነዘር ለገሰ ጋር ቆይታ እናደርጋለን። አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። አቤነዘር፣ ለጊዜ በጣም አመሰግናለሁ። እኔም አመሰግናለሁ ስለጠራሽኝ። ልዩ መርሃ ግብር አለ፣ ምንድን ነው? ከሱን ጀምር። የዝማሬ የጸሎትና የወንጌል ቃል የሚቀርብበት ቀን ነው። ልዩ የሚያደርገው በመስቀል አደባባይ ትልቁ ቦታ ላይ የቢሊግርሃም አሶሲሽን የወንጌል ኢቫንጀሊስቲክ አሶሲሽን ነው የሚባለው፣ ከአሜሪካ ነው የሚመጡት እነሱ እሳቸው። ማለት የቢሊግርሃምን ያው ብዙ ሰው ያውቃቸዋል ወንጌልን ለረጅም አመት ሲሰብኩ የነበሩ ሰው ናቸው። መጥተው ነበረ፣ የዛሬ 65 አመት በፊት እዚህ እና ወንጌልን ሰብከው ነበረ፣ ልክ እንደዚህ በአደባባይ። ዛሬ ደግሞ በታሪክ እንደ ታሪክ አጋጣሚ ደግሞ ሆኖ ከ65 አመት በኋላ ልጃቸው ፍራንክሊን ግርሃም መጥተው የወንጌልን ቃል የሚያቀርቡበት ቀን ነው። የዛን ቀን ጸሎት ይደረጋል እና የዝማሬም ጊዜ ይደረጋል እና ያለው ፕሮግራም ይሄ ነው፣ ይህን ይመስላል። የዝግጅት ጊዜያችሁ እንዴት ነበረ? ረጅም ጊዜ እያጠናን ነበረ። ያው የሚቀርበው ለእግዚአብሔር ስለሆነ መስዋዕቱ፣ የዝማሬው እና የአምልኮ ሰዓት በእኛ በኩል ያለውን በደንብ ተዘጋጅተን ጨርሰናል። እንግዲህ እግዚአብሔር እንዲገኝልን ነው ጸሎታችን። ደግሞ መድረኩ ላይ በዚህ ዝማሪ ብጀምር ብለህ የምታስበው ካለ፣ እኛም ለምን ሲ ላይ እንጋብዘው። በጥቂቱ አሁን እንድዘምር ነው እንዳው ዝም ብለህ ከነገር ምን ይላል እረን ያልቻልኩም እኔ ስለ ኢየሱስ ዝም ማለት፣ እረን ያልቻልኩም እኔ ስለ ዳኜ ዝም ማለት። አመስግን ይለኛል ውስጤ፣ በልዘምር ይለኛል ውስጤ፣ አምልከው ይለኛል ውስጤ፣ ውለታ ልብህ ይለኛል፣ መቼ ያስችለኛል። አንተ በዝማሬ አምላክህን ማገልገል እንደምትችል ያወክበትን ጊዜ ታስታውሰዋለህ? የሚገርምሽ፣ ረጅም ጊዜ ነው። በጣም ረጅም ጊዜ ነው። እኔ ከነበርኩበት በጣም በወጣትነት ጊዜ ከነበርኩበት ከባድ ህይወት፣ እኔ አሁን በሱስ ውስጥ ምናምን እያሳለፍኩ ልጅ ነኝ። በጣም ምቅም መጠጣ፣ ማጨስ፣ ያው አልመስልም፣ ብዙ ሰው እንደዛ አያምነኝም፣ እንደዛ ስል እኔ በዛ በማልፍበት ታይም ላይ አስራ አንደኛ ክፍል አካባቢ ነው እኔ በታላቅ ወንድሜ በኩል ወንጌልን ሰማሁ። ከዛ ያ ወንጌል ኢየሱስ ክርስቶስ እንደሚያድን ከዛ እኔ እሱን ህይወትን አምኜ ደግሞ ብቀበል ስርዓት ያለው ህይወት በምድር ላይ ከዘላለም ህይወት ደግሞ ባለፈ ስርዓት ያለውም በአጠቃላይ ያለውን ህይወት መምራት እንደምችል ኢንትሮዲስ ሲያደርገኝ ወንጌልን ነግሮኝ ከዛም በኋላ እኔ ያንን ዓለም ትቼ እንግዲህ ክርስቶስን መከተል ጀመርኩ። ከህይወቴን እንግዲህ በተቻለ መጠን እንደ መጽሐፍ ቅዱስ መምራት ጀመርኩኝ እና ወደ ቤተክርስቲያን መምጣት ጀመርኩ ማለት ነው። በደንብ ና ከዛ ሱስ ውስጥ ወጣሁ። እዛ እያለው ነው ያወቅኩት እና እንደምዘምር እንኳን ድምፄን ሞክሬ አላቅም። ግን አንድ አገልጋይ ነበር እና መጥቶ የዛን ጊዜ ሲያገለግል በዝማሬ እንደማገለግል እና በሌላም አንድ ሌላ እንደማገለግል እና ተናግሮ የነበረ ያው እግዚአብሔር የሩቁን ያይና ደግሞ ይናገራል ምን ሆነው እና የዛን ጊዜ ነው ትንሽ ጭላንጭሉን ያወቅኩት በዛን ጊዜ ከዛ ግን ዩኒቨርሲቲ ከገባ በኋላ ራሴን ስዘምር አገኘሁት ማለት ነው። እና እንደዚህ ያለ ነው አገልግሎት የቀጠለው። ግን ዱሮ ረጅም ዓመት በጣም ማቀው የነበረው እንዴት አሳደግከው? ከዛ በኋላ ያው የዜማ ስራ ይኖረዋል፣ ግጥም ይኖረዋል፣ ደግሞ ማጀቢያ መሳሪያዎቹን መጫወት ይኖራል እሱን እሱን እንዴት እያሳደግከው ሄድክ? ምክንያቱም አንዳንድ መሳሪያዎችን ስትጫወት ያየው ይመስለኛል። እግዚአብሔር ትልቁን ጥሪ ሲሰጥሽ እንግዲህ ይህንን እግዚአብሔርን የማገልገል ስፔሻሊ የመዘመር አገልግሎት የእግዚአብሔር ጥሪ ነው። እኔ በጣም ብዙ መዝሙር እሰማለሁ። በጣም አንዱ በሚውዚክ ውስጥ በጣም ጉድ ሊስናር ስትሆኝ በደንብ መስማት ስትጀምሪ የዜማ አካሄድ ይገባሻል። መዝሙር እንዴት እንደሚሰራ ይገባሻል። ግጥሞች እንዴት እንደሚሰሩ አጻጻፋቸው ይገባሻል። አንዳንዴ እንዳውም ሁለት ቀን ከቤት ማልወጣበት ጊዜ አለ። በቃ መዝሙሮች ከፍቼ መዝሙር ብቻ መሰማበት ጊዜያቶች ነበሩ። ያያ በጣም በጣም ጠቅሞኛል። እኔ አሁን የራሴን መዝሙር ጌታ ወደ ልቤ ሲያፈስ እንዴት መጻፍ እንዳለብኝ፣ ዜማውን እንዴት ማድረግ እንዳለብኝ ግጥሞቹ ምን መምሰል እንዳለባቸው፣ እነዚህ እነዚህን ሁሉ አንዱ በጣም መዝሙሮችን ሰማ ነበር። ትምህርት ቤትም ለጥቂት ጊዜ ገብቼ እሱንም ተምሬያለሁ። እንደዚህ እያልኩ እንግዲህ፣ ስቴጅ ላይ ደግሞ በጣም በመዘመር እድሉንም ስላገኘው በዚህ በዚህ ደግሞ አድጓል ማለት ነው። ቤትህ ውስጥ በጣም የተለየ ስሜት ሚኖር ይመስለኛል። መቼት እንግዲህ ለማመስገን ሌላ ሰው ዝማሪ ይሰማል። እንደዚህ ይላል። አንተ ደግሞ አንድም ማመስገኛ ነው አንድም ደግሞ እንግዲህ ስራህም ነው አይደለ? እንደ ስራም ነው ኤኒታይም ራስሽን ስትዘምሪ ታገኘዋለሽ፣ ስትገቢም፣ ስትወጪም፣ ስትቀመጪም። ኢቨን እንኳን ሰዎች እንኳ ተሰብስበው ድንገት ራሱ ቁም ነገር ላይ ራሱ አንቺ ልትዘምሪም ትችያለሽ። እና ብዙ ጊዜ እንደዚህ አይነት ነገሮች ያጋጥሙኛል ከዛ ባለፈ እኔ ልጆቼን አክቹዋሊ ሁለት ልጆች አሉኝ። አሁን ትንንሾች ናቸው፣ ግን አሁን እነሱን እኔ ሳስተኛቸው በመዝሙር ነው የሚተኙት እና እነሱም ለምደውታል፣ እና ያው ትሬንዳቸው ሆኗል። እና ቤት ውስጥ በእንደዚህ አይነት ሁኔታ አሳልፋለሁ። እና ኤኒታይም ነው የምዘምረው። ለራሴ ዝግጅት ጊዜ አለኝ። አገልግሎትም ሲኖረኝም ሳይኖረኝም የዝግጅት ጊዜዎች ግን አሉኝ። ያው ትጋት ግዴታ ነው። በአግባብ መኖር የቻልክበት የህይወት መርህ እንዴት ያለ ነው? አሁን በህይወቴ ውስጥ እኔ አሁን ደስተኛ ሰው ነኝ። አሁን በጣም በአገልግሎቴም ደስተኛ ነኝ። በትዳሬም እግዚአብሔር ይመስገን ደስተኛ ነኝ። ከሰዎች ጋር ባለኝ ህብረትም ኮሚኒኬሽንም ደስተኛ ነኝ። ይሄን ሁሉ ያደረገው እና ሼፕ ያደረገኝ የእግዚአብሔር ቃል ነው። በመጽሐፈ መክብብ ላይ ምራፍ 12 ቁጥር አንድ ምን ይላል? የጭንቀት ቀን ሳይመጣ በጉብዝና ወራት ወይም ዩዝ ሆነ በጉብዝና ወራት ፈጣሪህን አስብ የሚል ቃል አለ እና ሰው ፈጣሪውን ማሰብ አለበት። አሁን ብዙ ጊዜ አይተሽ ከሆነ ኤኒ እቃ ስንገዛ፣ ምንም አይነት እቃ ስንገዛ፣ መኪና ሰው ሲገዛ፣ ሞባይል የሚግዛ፣ ቴሌቪዥን የሚግዛ፣ ምንም ነገር ይግዛ ከነ ማንዋሉ ነው የሚሰጡት። በጣም የሰሩት ሰዎች በጣም ሲሪየስ ናቸው። እኛ ግን ብዙ ጊዜ አይተሽ ከሆነ ማኑዋሉን አይደለም ፎከስ ምና ቁጭ አድርገነው ነው ማኑዋሉን ከዛም በኋላ ቶሎ ወደ ቴሌቪዥኑን መክፈት ነው አንዷን ነገር ነው የምናቀው እነሱ ግን ዲቴል የሆነውን ማኑዋሉን ረጅም ጊዜ እንዲዘልቅ ዲሬብሊቲውን ምን ምን ነገሮች ፋንክሽን እንደሚያደርግ ውስጡ ምን እንደሚሰራ ምን ያህል አቅም እንዳለው ምን ቢደረግ እንደማይበላሽ እና ምን ቢደረግ እንደሚበላሽ በደም ቱ ዘ ዲቴል ማኑዋሉ ላይ ያስቀምጣሉ በህይወታችን ውስጥም ልክ እንደዛ ነው የህይወታችን የእኛ የህይወታችን መርህ ወይንም ማንዋል ያለው መጽሐፍ ቅዱስ ውስጥ ነው። የፈጠረን እግዚአብሔር በየት መንገድ ብንሄድ ሰክሰስፉል እንደምንሆን በየት መንገድ ብንሄድ ደግሞ ፌል እንደምናደርግ እና የህይወትን መንገድ እንድንመርጥ ትክክለኛውን መንገድ እንድንመርጥ ማንዋሉን ሰጥቶናል። የመጨረሻውን በቃ ማንዋል ሰጥቶናል ሰው እኔ ማንንም ሰው ማበረታታው እኔ ብዙ መጽሐፍ ሰው ሊያነብ ይችላል፣ ግን መጽሐፍ ቅዱስ ስለ ሁሉ ነገር ይናገራል። ስለ እኔ ህብረት አሁን ኮሚኒኬሽናችን ምን መምሰል እንዳለበት፣ ቤተሰባችን ምን መምሰል እንዳለበት፣ እኔ አሁን ዘማሪ ነኝ፣ አገልግሎቴ ነው እግዚአብሔርንም አገልግሎ አገልግሎቴ ምን መምሰል እንዳለበት በምን ያህል ልክ መኖርና መትጋት እንዳለብኝ ስለ ትጋት ይናገራል። ስለ ነገ ይናገራል። ስለ ጊዜ ይናገራል። ቱ ዘ ዲቴል ነው ማኑዋላችን የሚናገረው፣ የእኛ የህይወታችን ማኑዋል መጽሐፍ ቅዱስ ማለት ነው። ሰው መጽሐፍ ቅዱስን ቢያነብ ከምንም በላይ ህይወቱን በስነስርዓት ይመራል። ከማንበብ በላይ በጣም በቃ እያነበብኩ እያነበብኩ እያነበብሽ ውስጥ መጪ ደግሞ ሞር ማወቅ ስለምትፈልጊ እኔም ቴዎሎጂ ስኩል ደግሞ ገባው። ከዛ ማስተር ሴም ተማርኩ። ይህን ሁሉ ያደረግኩት በቃ ህይወቴን ስለወደድኩት ነው። እና አላማ አገኘው፣ የምኖርለትን አላማ አወቅኩኝ። ሞር መጽሐፍ ቅዱስ ሳነብ ህይወቴ ግልጥ እያለ ልኝ መጣ። ደስተኛ ህይወት መምራት ጀመርኩ። ሌላ መጨመር የምችል ያው ዲሲፕሊን ህይወትን ትጋት፣ በቃ ትጋት ምንም እንትን የለውም ሌላ ኦፕሽን የለውም። ወይንም ምንድነው ምን አማራጭ የለንም። በቃ ለያዝነው ነገር መሆን ነው። እኔ ማም ነው በመሆን አምናለሁ፣ በመምሰል ሳይሆን አንድ ነገር ከሆንሽ፣ ለምሳሌ ባለ ትዳር ከሆንሽ ባለ ትዳር መሆን ነው፣ መምሰል ሳይሆን አገልጋይ ወይ ዘማሪ ከሆንሽ ደግሞ ዘማሪ መሆን። መምሰል በጣም ክፉ ነው። ባይ ዘወይ እና ፌል ታረጋለሽ ብዙ ጊዜ እና ያንን መሆን የምትቺበትን መንገድ ሁሉ ነው መሄድና ማድረግ ያለብሽ። እንድትሆኝ ደግሞ የሚያደርግሽ ዲሲፕሊን ነው አንዱ አንድ ነገር በደንብ አድርጎ በትጋት መስራትና ማድረግ ነው። እና ይሄ እኔ ሕይወቴን ጠቅሞኛል ፐርሰናል። ያው እንግዲህ በጣም ትልቁ ነገር ነው ያዝከው። ወደፊትም ወደ ኋላም ሄደን ስለ ዝማሬ ስራዎች ደግሞ ትንሽ ንገረን። የመጀመሪያ የመዝሙር አልበሜ ናፍቅ ያለው የሚል መዝሙር አልበም አለ። እነሱ በብዙ የተወሰኑት መዝሙሮች በክሊፕ ተደርገው ዩቲቦች ላይ አሉ፣ የተለያዩ ሶሻል ሚዲያዎች ላይ አሉ፣ ሌሎች ፕላትፎርሞች ላይ ነው። እግዚአብሔር ቢፈቅድና ብንኖር ሁለተኛ የመዝሙር አልበሜን እየሰራው ነው። አንተ ስትታይ አንተን ሰው ሲያስታውስ ዘማሪው አቤነዘር አለ። ግን ደግሞ እንደው ሰው በዚህ ቢያስታውሰኝ የምትለው ነገር አለ? በጣም ከባድ ጥያቄ ነው የጠየቅሽኝ። ባይተወይ እንዴት እንደምመልሰው ባላቅም፣ ግን ማለት የምችለው አሁን ለምሳሌ እኔ አሁን እውነተኛ ማንነቴን ብነግርሽ እኔ ምንም ደካባ መሆን ጌታን ግን ወዳለሁ በጣም በቃ። ምክንያቱም እሱን ለመከተልና የእሱን የእግዚአብሔርን ቃል ለመከተልና ለመኖር ሁልጊዜ እተጋለው። ምክንያቱም በቃልም በተግባር መኖር ስላለብን ማለት ነው እና እሱን ለማድረግ እተጋለሁ። በጣም ፋይት ማድረግ ሰው ነኝ እና ሰዎች ይህንን ከእኔ ቢገሩ ደስ ይለኛል። በቃ ፋይት ማድረግ እግዚአብሔርን የሚያስደስት ነገር ለማድረግ ለእግዚአብሔር ክብር መኖርን ምክንያቱም አንድ ህይወት ነው ያለችን እዚህ ምድር ላይ። ሀብትም ይጠፋል፣ ንብረትም ይጠፋል፣ ሁሉ የምንይዘው ነገር ሁሉ የሚጠፋ ነገር ነው። እዚሁ ጥለ ነው የምንሄደው ነገር ነው ግን ከእግዚአብሔር ጋር ያለን ህይወት ከክርስቶስ ጋር ያለን ህይወት ግን የሚዘልቅ ህይወት ነው። ስለዚህ እሱን ህይወት ኪፕ ለማድረግ እና እሱን ለመጠበቅ በተቻለ መጠን በእግዚአብሔር ጸጋ እና በክርስቶስ ላይ ባለኝ እምነት እሱ ለዘላለም ስለማይጥለን በእሱ ላይ ተደግፌ የምፋይተውን ፋይት ይህ ትግል በቃ የእውነት ለመኖር እሱን ቢጋሩኝ በቃ ደስ ይለኝ በህይወቴ ውስጥ ይሄ መዝሙር በቃ የምትለው ያንተም ሊሆን ይችላል የሌላም የሊሊ መዝሙር አንድ መዝሙር አለ በጣም ሞደው ምንድነው ደስ የሚለኝ ልቤን ደስታ የሞላው ሀሴት የማደርግበት ይሄ ምስጢር ምንድነው የእግዚአብሔር ልጅ ስላለኝ ነዋ ኢየሱሴ ስላለኝ ነዋ የሚል መዝሙር አላት እና እንደውም አይ ቲንክ ጥሩ ለእኛም ለኛም ለኮንቨርሴሽናችን እንትን ያደርጋልና፣ ስኖ ግጥሙ አንዱ ምን ይላል ስኖር ሳለው፣ በዚች ዓለም ምንም ነገር ብርቄ አይደለም ለኔ፣ የኔ ጌታ ህይወት ሰጪ፣ ሁሉም ከንቱ ነው ካንተ ውጪ ይላል። አይ ቲንክ እሱ ጥሩ ነው። በጣም ወደው መዝሙር ነው። ዛሬ ከሰባት ሰዓት ጀምሮ እና ነገም እንግዲህ የመስቀል አደባባይ መርሃ ግብር ይከናወናል። አንተም አለ ሌሎችም አላችሁ አሉ ብዙዎች፣ ስለዚህ ጋብዝ ለተመልካቾች። እሺ ሰላም ቅዱሳን እንደምናላችሁ። እንግዲህ ዛሬና ነገ በሚኖረን ፕሮግራም ላይ የዝማሬ የአምልኮ ጊዜዎች ይኖሩናል፣ የእግዚአብሔር ቃል ይሰበካል። ስለዚህ ሁላችንም ተሰብስበን በዚህ ታላቅና ደስ በሚል ቀን ጌታን እንድናመልክ ጋብዛችኋለሁ። ብዙ ዘማሪዎች አሉ፣ ከኔ ጋር የምናከብራቸው የእኔ ታላላቆች አሉ እና ከነሱ ጋር ጌታን እናመልካለን። እንድትመጡ በጣም በብዙ ፍቅር ጋብዛቸዋለሁ። እግዚአብሔር ባርካችሁ። እሺ፣ ዘማሪ አቤነዘር ለገሰ ለጊዜ በጣም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ታንክ ዩ ሶ ማች። እኔም አመሰግናለሁ። ክብራን ተመልካቾቻችን ከእንግዳችን ጋር የነበረን ቆይታ ይሄንን ይመስላል። በያላችሁበት መልካም ቅዳሜ